ሰላም እንዲናችሁ በእያላችሁ በትል ነገር ሰላም ነው። አሸና አሸና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደሉ ማረሴ ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካብሎ ለዚሁም ኮሉቢ አመሰግናችኋለሁ። ዛሬ ሚዛናችን ይዘን መጣን። እንግዲህ ሰበር ዜና ነው። ጀኔራል ታደሰ ወረደ እንግዲህ የትግራይ ጊዜዊ መስተዳደር ፕሬዝዳንት ነው አሉ። እንግዲህ ይህ ጀኔራል እንደው መታቅቱ እንግዲህ በሰሜኑ ጦርነት የሕወሓት ጦር ወይም ደግሞ ቲዲኤፍ ዋና አዛዥ ሆኖ ያ ሁሉ ደም መፋሰስ በመላ ምድሪቱ ላይ እንዲሰፉን ያደረገ አገሪቱ ምስቅልቅላ እንድትወጣ ያደረገውን ጦርነት ከፊቱ ነው። የሞራ ሰው ነው። ይሄ ሰው እንደምታውቁት እንግዲህ አብዛኛውን ኢንተርቪው አይታችሁት ከሆነ ለቃላት አጠቃቀም እንኳን ዶንታ የሌለው በፍጹም በፍጹም የሚያሳፍር ኢንተርቪዎችን ገብታችሁ በታየ እጅግ በጣም የሚያሳፈር ግለሰብ ነው። ይሄ ግለሰብ እንግዲህ የትግራይ ክልላዊ መንግስት ፕሬዚዳንት ሆናል። ጉልቻ ቢቀያየር ወጥ አያሳምርም። ሰሞኑን ጌቼ ያራዳ ልጅ የተናገረውን ልብ ብላችሁ ሰምታችሁት እንደሆነ የወልቃየት ጉዳይ የህወሃት ቁማር መቆመሪያ ነው። ለህዝቡ አይደለም የሚጨነቁት መሬቱን ነው። መሬቱ ላይ ቁማርን የሚጫወቱት ብላል። መልሱ ይሄው ነው። አበቅ እኛ መጀመሪያን ያለው እነዚህ ሰዎች ጉልቻ ቢቀያየር ወጥ አያሳምርም። አምሳ ዓመት ሙሉ ከሚያስቡት አስተሳሰብ አንዲት ስንዝር ፈቀቅ ማለት የማይችል የመጨረሻ የደናቁርት ስብስብ የሆነ ቡድን ነው ህወሃት ወያኔ ብለን ዶክመንት ደጋግመን ተነገረን፣ አትሰምንም። አሁንም ለውጥ አይፈጠርም ለዚህ ጉልቻ ቢቀያየር ሙኑም ለውጥ አይፈጥርም። ሙኑ ማለት ነው። አንተ ታደሰ ወረደ ምክትል ፕሬዚዳንት እያለ ለምን ለውጥ አልፈጠረም? ለውጥ መፍጠር የሚችል ከሆነ አስተዳደሩን ማስተካከል የሚችል ከሆነ ያ ሁሉ ጥጋበኛ የህወሓት ቡድን ጌቻ ላይ ሲሆነጭበት አንድ ቀን እንኳን ተው ብለው ለመከልከል እንዴት አልቻለም? እንዴት ሰላም አላሰፈነም? ስልጣን እኮ መጀመሪያም ስልጣን ነበረ። ሁለተኛ ነው አንደኛ ነኝ የሚል ካልሆነው በስተቀር በትግራይ ላይ የነበረውን ከፍተኛ ስልጣን ሁለተኛ ደረጃ ይዘው ሲያስተዳድር ነበረ። ታደሰ ወረደ የፈጠረው ለውጥ አለ ወይ? ሃምሳ ሺህ ኪሎ ግራም ወርቅ ከትግራይ መሬት ላይ ሲዘረፍ ያ ሁሉ ሰው በጠራራ ፀሐይ ሲገደል ሲታገት የት ነበረ? ጀነራል ይህንን ነው መጠየቅ ያለባቸው? አበበ አባቦ መጣ፣ ከበደ ወጣ፣ ምንድነው የሚፈጥረው ለውጥ? ወታደር ለጊዜያዊ መስተዳድር መሪ ይሆናል እንጂ ጀነራልች አገር ሊያስተዳድረው አይችልም። ጫካ የኮረመ በየትኛው እውቀቱ ነው? የትምህርት ዝግጁነቱ ምን ያክል ነው? ከዚህ በፊት በሲቪል አስተዳደር ላይ ምን ሲሰራ ነበር? ለውጥ ፈጥሮ አለ ወይ? ልምድ አለ ወይ? ብቃቱ አለው ወይ? ፍላጎቱ አለው ወይ? ነው ስልጣንን ተጠቅሞ የፈረደበት ወልቃይትን ይወጋል። ብታም ምንም ባታም ነው። እኔ ዶግመን ተነጋግረናል። ዶግሜ ዶግሜ ተናግሬያለሁ። እዛ ዙሪያ ያለ ህዝብ በተጠንቀቅ ቆመጥ። ህዋት የመጨረሻ ዞግናኝ እንደ መፋሰስ ይከፍታል እያለ ይሄንን ብታም ነው። ማነው ባታም ነው። ተውት። አያጎባኝ ዙራን ያለ ህዝብ፣ ራያ ዙሪያ ያለ ህዝብ ወልቃይት ዝራ ያለ ህዝብ በሞላ በጎንደር ዙሪያ ያለ ህዝብ ጥንቃቄ አድርግ። አይ ተኝቼ ኮርሜ ዋ ሲመጣ እንዶፋ ዶፋ አለ ካልክ ዋ እኛ ወገባን በፍጹም ህወሀት የሚባል ቡድን ድራሽ ጠፍተው ስልጣኑን ለሌሎች ለትግራይ መሆራነችና ወጣተች እስካላስረከበ ድረስ በፍጹም ለውጥ አይመጣም፣ ብላ ጌቸውም ሰሞኑን ቲኤምዲ ላይ የሚባል ሚዲያ ላይ ቆርበ ምንድን ያለ ትግራይ ውሉ በማይታወቅ ውጥንቅጥ ውስጥ ነው ያለችው ብላ ውጥን ቅጥስት መነሻ መድረሻ የማይታወቅ እነዚህ እጅግ በጣም ራስ ወዳድ ሆዳም የሆኑ ቡድኖች ነብሶ በላ ቡድኖች ናቸው። ቃል በቃል ማለት ይጎሉታል። ሰው እመን አናረገ ጌቸው አፉን ዘግቶ ካልተቆመጠ እነዚህ እጃቸው ረጅም ነው ነው መዳጫ ረጅም ነው። ቤተሰቡን ያቃሉ። ወይ ቤተሰቡን ሊረሽኑ ይችላሉ። አሁን ዘግተ ተቀመጥ አይ ካልኩ ደግሞ እናት፣ አባት፣ ወንድም፣ አክስት ዞርን ከምድር ላይ አጠፋሉ ይላሉ ጌቼ። የዛን ጊዜ እንግዲህ ፈርቶ ሊተው ይችላል። አይተውቱም እነ ሰዎች አይተውቱም። ቀላል ሰዎች አይደለም። ማን ነው እንዲ? ታደሰ ወረደ ማለት ማን ነው? ማን ነው? ያ ሁሉ የትግራይ ልጆች የ14 ዓመቱ ልጆችን ሴትና እርጉዝ ቄሶችን እኮ ጦር ሜዳ ላይ አስገብቶ እኛ እኮ አረሳ ነው ህዝባችን ሽርት መሞሪ ስለሆነ እኮ

ስለዚህ የጀመራችን ተንኮል እናውቃለን። አገሪቱ በጦርነት እስክትዳከም ድረስ ለእናንተ የተሞቸ ነገር እስኪፈጠር ድረስ ነው እየጦባቃች ያላችሁት። በእርግጠኝነት ታደሰ ወረደ የህወሀት ጉዳይ አስፈፃሚ እውነት ነው በላቸው። ወንድ ተኩል ሆነ ህወሀትን ሊያስቆም አይችልም። በቃ ላይ ለማየት ያውቃቸው ልብ ይጠይቃላ። መወለድ ይጠይቃል። ጀግንነት ይጠይቃላ። ወንበዴን ድርዬን መጋፈጥ ልብ ይጠይቃል። ታደሰ ደግሞ ሆዶ አምላክ ነው። በሚሊዮን የሚቆጠር ዶላር ያላቸው እነዚህ የሆነ አጠጦ መልታ ሚሊዮነረች ረች ባያድላቸው ነው እንጂ እኮ እነዚህ እኮ አገሩን ማልማት የሚችል ስፍር ቁጥር የሌለ ሀብት ያላቸው ሰዎች እኮ ዝም ብለው ተራሰ እንዳይመስል፣ እንደዚህ ሽሩ ጥለፍሰ ወዲያ ሞንደል ሞንደል ሲል ቀላል እንዳይመስል። የአገሪቱን ንብረት ለዘመናት የዞረፉን ትግራይን እንኳን በአሁኑ በዚህ በጭንቅ ሰዓት ትግራይን እየመጠጡ ያሉ ናቸው። እየመጠጡ ደንታ የላቸውም እና እንዳላች ሰሞኑን አይታችሁታል እጌቸው ባንዳና ከሃዲ እየተባልክኝ ሊጎርኝ ሲያሳድድኝ ሲያሸ ጦሮብኝ ይኖበራል ስልኩ ዘጋብኛለሁ ብታምኑ ባታምኑ እናን ችግሩ ምንድነው ኢትዮጵያ ውስጥ ያለ ፖለቲካ የዕለት የዕለት እፍፍፍፍ ከማራገብ በስተቀር ህዝባችን አስተውሎ ስለማይንቆሳቆስ ነው እንጂ ብሎ አለ እኮ ስልኩ ዘጋብኛለሁ ጌቸው አልሰማችትም ኢንተርቪው ከስር ከሱር ብቻ ነው ኛ ህዝብ ነገሩን ከስሩ ስለማይረዳ ዶቶችን ስለማይቀጣጠል ታሪኩን ስለማይመዘገብ ሀሳቦችን ስለማያዋሐድ ነው እንጂ ጌቾ ምንድን ነው ያለው? ነው ጥያቄ። ጌቾ ምንድን ነው ያለ? ሰሞኑን ስልክ ዘግቶ ኮሽ ባለ ቁጥር፣ ችግሩ በተፈጠረ ቁጥር ምክትሌ ስልክ ዘግቶ ይጠፋል። ይሄ ጅላንፎ አፍቃሪ ነው እንደዚህ የሚያደርግ ታውቃለህ። ጅላንፎ አፍቃሪ ትንሽ ሲፋቀር ከፍቅረኛው ጋር ስልክ ጡፈጥ አድርገው ቤት ገብቶ ያለቅሳል። ወይ ደግሞ የሆነ መጠጥ ቤት ሄደ ዱቅ ይላል እና የእሱ ስልክ የፍቅረኛን ስልኩ ብቻ የሚቆበሉ ይመስላል ጌቾ ያ ሁሉ ውጥንቅጥ ውስጥ በገባሁበት ሰዓት ምክትሌ ጋ ስደውል ስልኩ ዘግቶ ሰው ምን ኢንተርቪው አለ ቪዲዮ ላወጣላቸው ይችላል ስልኩ እየዘጋ አለ ግን ጌቾ ምን ይደረግ በቃ ማስረከብ ስላለበት መልካም እድል እመኛለሁ ብሎት ዛሬ ስልጣኑን አስረክበ ሄደ ያውቃል ምን እንደሚሰሩ እነ ታደሰ ወረደ እንዴት አንድን ክልል የሚመራ ግለሰብ እንዴት ነው ስልኩን ሊዘጋ የሚችለው? ስልኩን ዘግቶ እንዴት ነው ሊጠፋ የሚችለው? ስለዚህ የትግራይ ሕዝብ በብዙ ፈተና ውስጥ ነው ያለው። ህዝቡ አገሩ ለቆ ወቷል። ለቆ ወጥቷል። ለቆ ወጥቷል። ነጋዴ አገሩ ለቆ ወቷል። ግማሽ እንደውም ከትግራይ ወቶ አዲስ አበባ ብቻ ሳይሆን ከአዲስ አበባ ወደ ተለያየ ዓለም በቃ ብን ብሎ እየጠፉ ነው፣ ባለ ሀብቶች፣ የተማሩ ዶክተሮች። ህወሀት ከጥቂት ታጣቂዎቹ ጋር ክልልን ይዞ ሊሸጠው ነው መሰለኛ። አሰበ ምን እንዳሰበ ማለት ምን እንዳሰበ አሁን ታውቃለች። በነገራችን ላይ ጊዜያዊ መስተዳደሩ ገና ወራት ይፈልጋል። እንደምታውቁት የመጀመሪያው ጊዜያዊ መስተዳድር ሶስት እና አራት ወር ነው የፈጀው ለማደራጀት ብቻ ለማቆናጀት ለማስተካከል ብቻ ሶስት አራት ወር ነው የፈጀው። የአሁኑ ስንቱ እንደሚፈጅ እግዚአብሔር ነው የሚያውቅ። እስከዚያ እነሱ ለጦርነቱ እየተዘጋጁ ቆያሉ። የፈረደበት ተፈናቃይ የሚባል አማርኛ አለ ተፈናቃይ ገብታል አልገባም የሚል ስናይፐር የሚጎድማች ጨዋታ ሌላል እንጎራቸው። ሕወሓት ምን እንዳሰበ ራያ ላይ የተወሰኑ ሰዎችን አስገብታል። ያስገባቸው ከስናይፐር ጋር ነው ከክላሽ ጋር ነው ከክላሽ ጋር ነው። ስለዚህ ምን ይላል ሕወሓት በራያም በወልቃይትም በሁመራም ያለውን ህዝብ ተፈናቃይ በሙሉ መሳሪያ እያስያዘ ያስገባል። መሳሪያ እያስያዘ ያስገባል። ከዛ የታለው ክላሹ ሲል የለም፣ በቃ ፈትሹኝ ይላል

ኤንወቆ፣ ከኤርትራ ነው፣ ከፋኖ ነው እኮ ምናምን፣ ይህ ሁሉ ማምታታት ነው። ህወሀት እራሷን እንችላን የምትወጋ ምትዋጋው እራሷን እንችላ ነው። ማንንም አምና አታውቅም በህይወቷ እዛው እዛው ትግራይ ውስጥ እንደ ጌቸ እኮ ትንትዬ ያው እንደነሱ ነው። እሱም ግን ትንሽ የሀሳብ ለውጥ ያመጣውን ሰው እንኳን ጌቸው ሲናገሩ እንደሰማችት፣ ባንዳ ተላላኪ፣ ቅጥረኛ ብለው ነው የሚያሸማቅቁ አሁን ጌቾን ያላሰሩ እነዚህ ሰዎች ከኢሳያስ ጋር አብረው ሊሰሩ ነው እምናረጋይ ሊሆን ይችላል። በሆነ መንገድ እነሱ የፖለቲካ ሴራቸው ውሱብስብ ስለሆነ ምን እንዳሰቡ ወደ ታቅጣጫ ሊሄዱ እንደሚችል ለመገመት ሊከብድ ይችላል። በፍፁም ግን በፍፁም ግን ህወሃትና ኤርትራ መንግስት በፍፁም መተማመን አብረው ሊሰሩ አይችልም። ምክንያቱም ህወሃት ለአርባና ለአምሳ ዓመት አለመታመኑን አሳይተዋል። በተግባር አለመታመኑን ካሊነትን ይህን ኤርትራኖችም ነች ያውቃሉ ህወሓቶችም ያውቃል። እና አሁንም የትግራይ ህዝብ ከችግሩ ወደ ችግሩ ከመሰወዱ በስተቀር ህወሓት ሰላም ያመጣል የሚል ግምት የለኝም። ሀሳብ ነው ሀሳብ ሲሞቻችን ላይ ከአድርግ ሼር አድርገው ወዳቻ አለው ፒስ